ሆነች ነው። መልስ መልስ ነው። ምን ፈልገው ነው? እኮ እንድናግረህ ነው የመጣሁት። ተረጋጋም። መጀመሪያ አንቺ ሰው አትጨናነቂ። ቃል ያስባላት ብሩኬ፣ በቃ ፋሲል ይዞኝ ነበር ትናንትና። ለእዛ ነው ምን ማለት ነው። ይሄን ልናግረህ ነው የመጣሁት ስልኬን ቀምቶኝ ነበረ አስገድዶ ወስዶኝ በር ዘግቶብኝ ነበረ ቤት አስገብቼ እሺ እንዴርኩሽ እኮ እና ታዲያ ቤት ታስሬ እንትን እላለሁ እንደ አልወጣም ምንድን ነው ምን ሱቅ ለሱቅ ብለሽ ነው ታዲያ ምን ብዬሽ ነው ነው ነው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 ምንድን ነው እንታያያለን? እኔ ምንም እንድታደርግ አይደለም ልነግርህ የመጣሁት ማለት ነው። አንድም የጻፍካቸው ቴክስቶች በጣም ነው ራስ የሚያሳምሙ። እኔ ያላነሳሁት ስልኬን ቀምቶኝ ስለነበር ነው። እንዴት እሱ ወንድ ልጅ አረ እንዴ። ምንም ማሉንሽ፣ ምንም ማሉንሽ፣ ምንም ዳቷሽኝ፣ ምንም አልሆንኩም። አዎ ምንም አልሆንኩኝም። እኔ ግን በቃ በሰዓቱ ስልኬን ወስዶብኝ ስለነበረ ለዛ ነው ስትደውልም፣ ያላነሳውት ያልመለስኩት ለዛ ነው ጀመር ስልኬ እኔ ጋር አልነበረም። በጣም ተናንቀናል። እኔ እስካሁን እኔ የምሬን ነው የምልሽ። እኔ ዛሬ የመጣሁት አንድም የጻፍከው ቴክስት የሆነ አላ እኔ ከሱ ጋር የሆነ ሁኜ ምናምን ነው የመሰለ እና ምን ብዬሽ እንዳስብ ፈልገሽ ነው? ምን ላስብ እኮ በቃ። እኔ አንድም ይቅርታ ጠይቀው እያልከኝ ነበር። እኔ ዛሬ የመጣሁት ይቅርታ አልጠይቀው ነው። በቪዲዮ እኔ እሱም በአካል ማግኘት አልፈልግም። ግን ለምንድን ነው ይቅርታ አሁን ነው ጠይቀው ምክንያቱም ከዚህ በኋላ ድጋሚ እንደዛ እንዲያደርግ አልፈልግም። እሱ ነው ታያያለህ። ይቅርታ ስላልጠየቁ ጀመረቁ ነው ለምንሽ ነበር። ጥፋተኛ ነሽ ብዬሽ ነበር ሀይሚ አይደል እኮ ጥፋተ እንግዲህ ውድ ቤተሰቦች ሀይሚ የዛሬ የምትናገረው ነገሮች በጣም ነው የሚያስከፋ። በጣም ነው የሚያናድዱ በጣም የሌላ ነገር ነው ብዬ ያስባለሁ እንደራሴ አመ- አመለካከት ሲያዩ እነስ ነግራችሁ ማለት ነው ምክንያቱ ማለት ነው ሀይሚ ማለት እኔ እንጃ እንደ አይናችን ብሌን የምናት ልጅ ናት፣ እና እንዴት ነው ወንድ ልጅ ብራንክ መሆኑን ዲራማ መሆኑ እዚህ ጋር ያዙ ልጅ በመዳንለም። ሌላ ደግሞ መነገር የምፈልጎ ነገር ብኖር ሀይሚን የሆነ ሰው ጋር የምትለጥፉ ነገር ቶክቶክ ላይ በማረም አቁሙ። ብሩኬንም የሆነች ሴት ጋር ትለጥፋላችሁ ሀይሚንም የሆነ ወንድ ጋር ትለጥፋላችሁ። እባካችሁ ተው። እነሱ ሸቀላ ጀምሯል፣ እንግዲህ ሸቀላ ጀምሯል። ኑሮ ተዋዷል። ስለዚህ ባካችሁ፣ ባካችሁ ይሄን ነገር የተረዳችሁ መሆን አለበት። ሲቀጥል ደግሞ አንድ ሴት እንዴት ነው ወንድ ልጅ የእሱ ቤት ገብታ ስልኳን ቀምታ ስልኩን የእሷ ስልክ ወስዶ በር ዘግቶባት እ ምንም አላደረገኝ ምንም አላደረገኝም ትላለች አይ ብዬ ወይኔ ድራማ መሆና ሚሆኑን እዚህ ጋ በጣም ያስታውቃል። ማረብን እና እንደዚህ ባያደርጉ መልካም ነው። እና ቤት አስገብቶኛል ባትል ስልኬን ቀምቶኝ በጣም ሲያስፈራራኝ ነበረ፣ መንገድ ላይ አይቶኝ እንኳን ብትለው በጣም ጥሩ ነበር። ቤት አስገብቶኝ ቤት አስገብቶኝ ያስፈራራኝ ነበር። ምንም አላደረገሽም አደለም ይላል። ብሩኬ ደግሞ እንዴት ነው ወንድ ልጅ ቤት አስገብቶ በር ዘግቶ ስልኳን ቀምቶ ምንም አላደረገኝም። ኧረ ድራማ ይመቻችሁ። የእውነት ማለት መስራቱ ግዴታ ነው። የእውነት እኛም ይሄ ነገር አምነን መቀበል አለብን፣ ግዴታችን ነው። ነገር ግን የባካ አመት ባልመጥተዋል፣ እንዴት ለነገሩ ከካሜራ ጀርባ ያሳልፋሉ። የእውነቴ ነው ምላችሁ፣ በእውነት ከካሜራ ጀርባ ያሳልፋሉ። የኛ ልባኝ እንጂ እና ብሩክና ሀይሚዬ እንግዲህ በጣም ኑሮ ስለተመረረ፣ እንደሰማችሁ ከሆነ ከዚህ በፊት የራይድ ነበረም የመረራችሁ ራይድ ማለት ነው፣ ታክሲ አሁን ደግሞ መኪና ሲገዙ ደግሞ የቤት ኪራይ ይመሮኛል ብላለች ሃይሚዬ። እንግዲህ የቤት ኪራይ አለ፣ ማብላት መጠጣት አለ፣ መስናናት አለ፣ መልበስ አለ፣ ሁሉ ነገር አለ። አንድ ጸጉር ቤት ገብቶ ቤት ኢትዮጵያ ውስጥ የሆነች ጸጉር ለማስራት ማለት ነው። ይሄ ሀይሚ ጸጉር አሁን ከሶስት መቶ በላይ ነው ተሰራ። እና ኑሮ እንግዲህ ሰማይ ስለነካ ምን ያደርጉ ልጆቹ ምን ያደርጉ? እውነት እንዲህ የተበጠበጡ ዛሬ ደግሞ ምን ሆኖ ነው መጡ እንላለን። እኛም የሮት ነው የነሱ ቪዲዮ እናለን። እንግዲህ ከዚህ በፊት አብርሽ እና ሩታ እና ጽጌ ዳኒ እነዚህ ነገሮች ሲሰሩ የነበረ ድራማ እንግዲህ ሀይምዬ እና ብሩኬም ጀመሩ። የብሩኬ ወንድምና ምስቶም ጀመረች እዛ እና ሀፍቴ እዛ እዛ ጀምረዋል እነሱ ማለት ነው። ቡታጅራ ላይ እንዳያችሁ ከሆነ ባለፈው ፕራንክ ልትል ስትደርስ ማለት ነው እሱ ጥሎ ሄደ። ፍራንኩን ወደ እውነት እንቀይሩና እንስራ ተብሎ እነሱም እዛ ስራ ጀመሩ። እንግዲህ ብጥብጡ ደግሞ አሁን የጀመሩ ነው። እንግዲህ ወይኔ ወይኔ ማለት ትንሽ ቅር ያለኝ መስራታችሁ መልካም ሆኖ በጣም ነው የምገርመው። የእውነት ማለት ትንሽ አመት ባል መሆኑ እና መስራታችሁ ችግር የለም። ነገር ግን ምን ምንድን ነው አመት ባል መተዋል የሚለው ነገር ነው። ሰላም ማሳለፍ ቀላል እንዳይመስላችሁ እንጂ ብሩኬና ሀይሚ መቼም የማይጣሉ ሰዎች ናቸው። ፋሲል ተብየው ደግሞ እሱ ሲጀመር ባለትዳር ነው ኮኑ ሸማግሌ ኑ እናንተ ልጁ ቀላል ነን ማለት እንትን እንዳይመስላችሁ። ለማንኛው ሀይሚዬና ብሩኬ ዲራማ ወይን ደግሞ በቃ ስራ እየሰሩ ነው፣ አትረብሻቸው። ሲቀጥል ደግሞ ወደዛ ወደዛ አትለጥፋቸው በእናታችሁ ቶክቶክ ላይ በተለይ በጣም ነው መዘገን ነው ከየኔ አንገት የወጣበት ልጁ ጋር ሀይሚን ስታስቀምጡ እንዴት እንደሚያስጠላ። ስለዚህ በእናታችሁ ተረጋጉ፣ ስራ እየሰሩ ነው በቃ። ሲቀጥል ደግሞ ወጪ ያለባችሁ ብሩኬ የራሱ አሁን ሀምሳ ፐርሰንት ከፍሎ ነው መኪና እጁ ላይ ያስቀምጠ። ስለዚህ ስራ ግዴታ ስለሆነ ነው እየሰሩ የሚገኙት እንጂ ወዶ አደለም ለማለት ነውና፣ መስራት ደሞ በዚህ ሰዓት ታቃላችሁ ግዴታ ነው። ቤት ክራይ በይቱብ ነው። ሚለብሶ ምጠጡ በይቱብ ነው። ራሳችሁን መለወጥ የምፈልጉ በይቱብ ነው። ምን ይስሩ ታዲያ? ከዚህ ውጭ እኮ ምንም አይነት ሌላ ስራ የላቸውም። እንዳያችሁ ከሆነ ሀይሚየት ትምህርት አቁማለች፣ ስራ የሚባለው ነገር የላትም። ሱፐርማርኬት እየከፈተች እንደሆነ ግን ሰምተናል። እና ሆኖም እያለ ግን ግዴታ ነው መስራት ምክንያቱም ካልሰሩ ምንም ለማንቀሳቀስ አይችሉም። ስለዚህ ለአመት ባል ደግሞ ወጪ በጣም ብዙ ነው ታቅያላችሁ እና ግዴታ መስራት አለባችሁ። ብሩኬ ደግሞ ግንግሽግሽ አይታ አስታውቅበትም። ሃይሚ ላይ ነው ያወኩት እንጂ እሱ ላይ ምንም አስታውቅ ምንም ነገር እግዚአብሔር ምንም አደረገሽማ ምንም አለከሽማ የምለው ብቻ ነው የሚያስቀው፣ የብሩኬ ነገር ግን ሀይሚ የኔ ቆንጆ ማስራት ግዴታች ነው እናንቴ ፊታችሁ ዘፍዝፎ እንደዚህ ሲጨቃጨቁ የእውነት የውሸት ምላካ እንዲቻላል እንደ ስኬልድ ነው ገረመኝ። ማርያምን እና መቼም ብሩኬ ማለት ነው አንገቱ ይቆርጣል እንጂ እሷ ጋ አጠገብ አይደርስም። ልጁ የራሱ ቤት ያስገብቶ ምንም አላረገኝም ምንም አልጎደለኝም ምንም አልጨመረብኝም እያለች ሀይሚዬ፣ ይሄ የውሸት ነው። መቼም አንድ ወንድ ሴት ልጅ ጎትቶ ከመንገድ ጎትቶ ወደ ቤት አያስገባም። እንኳን አዲስ አበባ ላይ ነው አሉት በይሄ ገጠር ላይ ራሶ እንደዚህ የለምና እና እንደዚያ ነው እላችኋለሁ፣ ውድ ቤተሰቦቼ። ፈጣሪ ደግሞ ቢያበቁ መልካም ነው። ምክንያቱ ሌላ ብዙ ብዙ ስራ አለ። ቶሎ ቶሎ ጨርሰው ሳቃችሁ፣ ጨዋታችሁ ነው እኛ ከነሱ የምንፈልገው። ና ኑሮ የተወደደ ስለሆነ ነው። አይፈረድባቸውም። የምሬ ነው ምላቸው። መፍረድ አንችልም። ምክንያቱ ሰው ልጅ ናቸው። መቀየር መስራት ግዴታ ስለሆነ እኔ አልፈርድባቸውም። የምሬ ነው ምላቸው። ግዴታ ነው። በቃ እና ፋሲል ደግሞ እንግዲህ ማለት ይከፈልለታል ይሆናል ለሱ ደግሞ፣ ወይም ደግሞ በቃ ተማካክረው ጎደኛው ነው። ከብሩኬ ጋ ጎደኛ ነው። እንዳሰማችሁ ከሆነ ሰፈር ነው አንድ ሰፈር ናችሁ። ቤታችሁ ራሱ ማለት ነው ማለት እንግዲህ ከካሜራ ጀርባ እነሱ ቤተሰብ ናችሁ ማለት ነው በአጭሩ እና ብንጫጩ ምናምን እንዲ ወጣ ገባ ብሉም ከካሜራ ጀርባ ጎደኞች ናቸው ማለት ነው፣ እንደምናውቀው። ሲቀጥል ደግሞ ብሩኬ እንዳያችሁ ከሆነ የአብሪኮ ቶክቶክ ላይ ገብታችሁ ሲጨፍር ነበረ። እና ስለዚህ እኛ ጋር ስደርስ ነው፣ ይሄ ዩቱብ ላይ ስደርስ ነው እንደዚህ ፊታችሁ የምዘብዝፉ ግዴታ ነው። ስራ እየሰሩ ስለሆነ አይፈርድባቸውም ነው ምላቸው። እኔ ለብሩኬም ሆነ ለሀይሚም አመለካከታችን አንድ መሆን አለበት። ኮሜንት ደግሞ በእግዚአብሔር ክፉ ነገር አትጻፉ፣ ለሀይሚም ሆነ ለብሩኬም መልካም ነገር ጻፉ። ቪዲዮ ሰብስክራይብ ላይክ ማድረግ እንዳትረሱ። ወደ ቤት ግቢ። ከቤት ውጭ ሳልልሽ እንዳትውጪ እሺ? አንተ የት ልትሄድ ነው? አገባሽ ቤት ብቻ ላርሱ